አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሊማ ድሪም ዋን ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬ የጥቂት ሰዎችን ጥያቄ ይዤ ብቅ ብያለው፣ እንደተለመደው ማለት ነው። ከወደዳችሁ ላይክ ማድረጋችሁን አትርሱ፣ እንዲሁም ለቤት አዲስ ከሆናችሁ ሰብስክራይብ፣ ከቻላችሁ ደግሞ ሼር በማድረግ ተባበሩኝ። ከታላቅ አክብሮት ጋር ጠይቃችኋለው። አብራችሁ ስለምቆዩም አመሰግናለሁ። አብራችሁ ይቆዩ። የመጀመሪያው ጥያቄ በህልሜ ወፍጮ ቤት ሄደን እኔና አንድ ጎረቤቴ ለእኔ ሽሮ እናስፈጫለን። ሌላ ሰው የለም። ወፍጮ ቤት አስፈጭተን ስንጨርስ ልንሄድ ስንል አማቴ ፊቷን ክስክስ አድርጋ መጣችና ኑ እንሄድ አለችን። አንሄድም፣ ገበያ የምንገዛው ነገር አለ አልናት። ሄደች። አብራኝ የነበረችው ጎረቤቴ የአማቴ ዘመን ነች። እሷም እኔም ባለተዳርነን፣ ግን ልጅ መውለድ አልቻልንም። ድንገት ከዚህ ጋር ከተያያዘ የህልሙ ትርጉም ይላለ። እንደተለመደው ይህንን ህልም የምንተረጉመው እንደ ኢማም ኢቢን ሲሪን አስተምሮት ነው። በህልም ወፍጮ ቤት ማየት ወይም ደግሞ በህልም ውስጥ ወፍጮ ቤት ሲታይ ማለት ነው የዕለት ተዕለት ህይወትን ትጋትንና የኑሮ ፍሰትን ያመለክታል። ሽሮ ማስፈጨት ደግሞ የምታደርጉትን ጥረትና ልፋት ለኑሮ በረከት እንደሚሰጥ የሚያሳይ ምልክት ነው ማለት ነው። ይህ ማለት የምታደርጉት ነገር ሁሉ መልካም ውጤት ታገኛላችሁ ማለት ነው። ሌላው ደግሞ የአማትሽ መምጣት፣ አማት ፊቷን ክስክስ አድርጋ መምጣቷ እና ኑ እንሂድ ማለቷ በህይወትሽ ውስጥ ወይም በትዳር ህይወትሽ ውስጥ ያልተጠበቀ ጣልቃ ገብነት ወይም ውጥረት ሊኖር እንደሚችል ያመለክታል። የአንቺና የጓደኛሽ አንሄድ ማለታችሁ ደግሞ ለራስሽ ህይወት እና ውሳኔዎች ቁርጠኛ መሆንሽን ያሳያል ማለት ነው። ይህ ማለት በስራሽ ጉዳይ ላይ የሌሎች ሰዎች ጣልቃ ገብነት እንደማትቀበይ የሚያመለክት ነው ማለት ነው። እንደ አጠቃላይ ስንመለከተው ደግሞ ህልሞ በህይወትሽ ውስጥ ከውጭ ጣልቃ ገብነት እንደሚኖርና ያንን ጣልቃ ገብነት እንደማትፈልጉ ነው። እንዲሁም በህይወትሽ ውስጥ ልጅ ማጣት የፈጠረባችሁን ስሜት ክፍተት፣ እና የሁኔታው ውስብስብነት ያመለክታል ማለት ነው። ሆኖም ግን ሽሮ ማስፈጨታችሁ በትጋት ለምታደርጉት ነገር ሁሉ መልካም ውጤት እንደምታገኙ ያመለክታል ማለት ነው። አላህ ያወፍቃችሁ። ቀጣው ጥያቄ ደግሞ ፈትነኝ በህልሜ የእናቴ ፀጉር የተቀላቀለበት ምግብ ልበላ ብዬ ግን አልበላሁም ፀጉሩን እየለቀምኩ እጥለዋለሁ ይላለ የዚህን ህልም ዝርዝር ስንመለከት የቤተሰብ ጉዳይን ያመለክታል። ምግብ የህይወትና የሰላም ምልክት ሲሆን፣ በውስጡ የገባው ፀጉር ግን የሆነ ችግር ወይም ደግሞ ግጭት እንዳለ ሊያመለክት ይችላል ማለት ነው። የእናት ፀጉር መሆኑ ደግሞ ችግሩ ከቤተሰብ ወይም ደግሞ ከቅርብ ሰዎች ጋር የተያያዘ እንደሆነ ያሳያል። የጥንቃቄ ጥሪም ሊሆን ይችላል ይሄ ህልም ማለት ነው። በህልም ምግብን ለመብላት ስትዘጋጅ ፀጉሩን ለይተሽ መጣለሽ በህይወትሽ ውስጥ ወደፊት በሚገጥምሽ ችግር ላይ ጥንቃቄ እንደምታደርጊ ወይም ደግሞ መፍትሄ እንደምታገኝ ያሳያል። ችግሩን መተውሽ ምግቡን አለመብላትሽ ደግሞ ነገሮችን በጥበብ እንደምትይዥ እና ራስሽን ከጉዳት እንደምትከላከይ ያመለክታል ማለት ነው። የማይፈለግ ጣልቃ ገብነትን ሊያመለክት ይችላል። የእናትሽ ፀጉር በምግብ ውስጥ መገኘቱ ያልጠበቅሽው ወይም ደግሞ የማይፈለግ ጣልቃ ገብነት በህይወት ውስጥ እንዳለ ወይም እንደሚመጣ ያመለክታል ማለት ነው። አንዳንድ ጊዜ ደግሞ ኢማም ኢብን ሲሪን ምንድን ነው ፀጉር ከአፍ ውስጥ ሲወጣ ወይም ደግሞ ፀጉርን ከምግብ ላይ ስናገኝ የስሂር ምልክት ነው ከሚባሉ ዝርዝሮች ውስጥ አስቀምጦታል፣ ይህን መልእክት ማለት ነው። ይህ ማለት እንግዲህ ከአንቺ ምናልባት አላህ ሱብሐነሁ ወተዓላ አቀሽም ሳታውቂም፣ ወይ በጥረትሽ ሊሆን ይችላል ወይም ደግሞ እንዲሁ በማታውቂው መንገድ አላህ ሱብሐነሁ ወተዓላ ከስሂር ወይ ከድግምት እንደጠበቀሽ ሊያመለክት ይችላል። ማለትም ተደርጎብሽ፣ ነገር ግን አላህ እንዳፈሰደልሽ ሊጠቁም ይችላል ማለት ነው። ነገር ግን አንቺ ፀጉሩን እየመረጥኩ ጥለዋለሁ ብለሽ ነበረ እና ስለዚህ በምታደርጊው ጥረት ከእንደዚህ አይነት አስከፊ ነገር እየጠበቀሽ ሊሆን ይችላል ማለት ነው። እና እዚህ ጋር በአጠቃላይ ስንመለከተ ህልሙ በጥንቃቄ መመርመር ያለበት ነገር በህይወትሽ ውስጥ እንዳለ የሚጠቁም ነው ማለት ነው። ይህ ችግር ምናልባት በቤተሰባዊ ጉዳይ ላይ ሊሆን ይችላል ማለት ነው። ይህንን የሚያደርግብሽ ሰው ምናልባትም ወይም ደግሞ ችግር እየፈጠረ ያለው ሰው ከቤተሰብሽ አባል ወይም ደግሞ ከቅርብ ጓደኛ ወይም ከቅርብ ዘመድ ሊሆን ይችላል ማለት ነው። እናት ህይወት ነች ዱኒያ ነች እና ያን የመኖር ሁኔታሽን ያን ህይወትሽን አጠቃላይ ህይወትሽን ነው የሚያመለክተው። እና ያ ደግሞ ምንድን ነው ጭንቀት ፈጥሮብሻል ማለት ነው በህይወትሽ ውስጥ ይሄ የሚደረገው ነገር። ስለዚህ የትኛው ነው ችግሩ አንቺ ጋር ያለው መርምረሽ ማወቅ ትችያለሽ። እነዚህን ነጥቦች ተከትለሽ ማለት ነው። አላሁ አለም ቀጣው ጥያቄ በህልሜ አይኔ ውስጥ እንደ ስብ ነገር አነሳሁት ግን ምንም እመም አልተሰማኝም። አላጌሁም ወይም ደግሞ አላገኘሁም ይላል። የዚህ ህልም ትርጓሜ ዝርዝርን ስንመለከት እይታ እና ግንዛቤን ያመለክታል። አይን በህይወት ውስጥ የህይወት አቅጣጫን፣ እውቀትንና ነገሮችን የምናይበት መንገድ ያመለክታል። ስለዚህ ከአይንህ ውስጥ ወይም ደግሞ ከአይንሽ ውስጥ ስብን ማውጣት ማለት በህይወት ውስጥ አንዳንድ ግራ የሚያጋቡ ወይም ደግሞ እይታሽን ወይም እይታህን የሚያደበዝዙ ነገሮች እንደሚወገዱ የሚያሳይ ምልክት ነው ማለት ነው። ሌላው ደግሞ የነገሮች መፍትሄ ሊሆን ይችላል። በህይወት ውስጥ የነበሩ ችግሮች ወይም ደግሞ የሚያበሳጩ ነገሮች በቀላሉና ያለምንም ችግር እንደሚፈቱ ያመለክታል ማለት ነው። ምንም ህመም አለመሰማቱ ችግሮችን ያለ ስቃይ ወይም ደግሞ ስሜታዊ ውጥረት እንደሚፈቱ ያሳያል ማለት ነው። የመንፈሳዊ ንጽህና፣ ይሄ ደግሞ ህልም በመንፈስ ንጽህና ወይም ደግሞ እውቀት ማገኘት ሊያመለክት ይችላል ማለት ነው። ከዚህ በፊት እውቀት እንዳይታይ ያደረገህ ነገር ወይም ያደረገች ነገር ይወገዳል ማለት ነው። ጥሩ ጤንነትንም እና በረከትን ያመለክታል። ይህ ህልም ጥሩ ጤንነትን እንደሚኖር እና በረከት እንደምታገኝ ሊያመለክት ይችላል ማለት ነው። አላሁ አለም። ህልሙ በአጠቃላይ በህይወት ውስጥ የሚያጋጥሙ ችግሮች በቀላሉና በሰላም እንደሚፈቱ የሚያሳይ በጣም መልካም ምልክት ነው። አላሁ አለም። ሰሞኑን ህልም በህልም ሆኛለሁ ምንድን ነው? እና በህልሜ ከስራ ቦታ ስወጣ የሆነ የማላውቀው ሰው ይከተለኛል። አሰሬ አገኘሁ። ከዛም ሰውየው ሽጉጥ አውጥቶ ወደ እኔ ሲያመለክት እኔ ነጥቄ ወደ እሱ ደቀንኩትና እንዳትነካኝ እገልሃለሁ እያልኩ እየሄድን ከእናቴ በር ደረስን። ብዙ ሰዎች ነበሩ። ቤቱ አለ። እናቴ ሙታለች። እኔ ግን በስደት አለምነኝ ይላል ህልም በህልም ሆኛለሁ ማለትሽ ማለት ነው። ማለትም ብዙ ህልም እንደበዛብሽ ነው እየተረዳሁት እና ብዙ ጊዜ ህልም ማየትሽ ደግሞ ምንድን ነው ህልም አላሚው ወይም ደግሞ አንቺ ማለት ነው በብዙ ሀሳብና ጭንቀት ውስጥ እንዳለሽ ሊያመለክት ይችላል። የእያንዳንዱ ህልም ትርጉም የሚወሰነው በውስጡ ባሉ ዝርዝሮች ላይ ነው። በህልምሽ ውስጥ ያየሽው ነገር እንደ ኢማም ኢብን ሲሪን ትምህርቶች የሚከተሉትን ትርጉም ሊይዝ ይችላል። የስራ ቦታሽና የማይታወቀው ሰው ስራ ቦታ በህልም ውስጥ ሲታይ የዕለት ተዕለት ኑሮን እና የገንዘብ ሁኔታን ሊያመለክት ይችላል። የማይታወቅ ሰው መከተሉ ደግሞ የማታውቂው ሰው ሲከተልሽ ማየትሽ በህይወትሽ ውስጥ ስጋት ወይም ደግሞ ውጥረት እንዳለብሽ ያሳያል ማለት ነው። ይህ ስጋት ከስራ ወይም ደግሞ ከግል ህይወት ጋር የተያያዘ ሊሆን ይችላል። ሰውየው የፈተናዎቹ የፈተናዎች ወይም ደግሞ የተግዳሮቶች ምልክት ሊሆን ይችላል ማለት ነው። ሽጉጥ በህልም ውስጥ መታየቱ ደግሞ ከባድ ችግር ወይም ደግሞ ግጭት ሊያመለክት ይችላል። ነገር ግን አንቺ ሽጉጡን ነጥቀሽው ወደ እሱ መደቀንሽ ነገሮችን ለመጋፈጥና ራስሽን ለመከላከል ያለሽን ብቃት ያሳያል። እንዳትነካኝ እገልሃለሁ ማለቱ በራስሽ ለመቋቋም እና የራስሽን መብት ለማገልገል ለመታገል ያለሽን ቁርጠኝነት ያመለክታል ማለት ነው። አላሁ አለም። የእናትሽ ቤትና ስደት። የእናት በር ማለት የህይወትሽ ቤት ደህንነት፣ ፍቅርን እና ሰላምን ሊያመለክት ይችላል ማለት ነው። እናት ህይወት ስለሆነች እናትሽ የሞተች ቢሆንም እንኳን በህልም ቤቷ መታየቱ ከውስጥሽ ለደህንነት እና ለሰላም ያለሽን ጥልቅ ፍላጎት ያሳያል። ወደ እሷ ቤት መሄድሽ ደግሞ ከውጭው ዓለም ችግር ወደ ውስጣዊ ሰላም ለመሸሽ ያለሽን ፍላጎት ያመለክታል ማለት ነው። ስደት በስደት መሆንሽ ደግሞ የብቸኝነት ስሜትና ከቤተሰብና ከትውልድ ቦታ የመራቅ ስሜት ሊያመለክት ይችላል ማለት ነው። ብዙ ሰዎች በቤት አካባቢ ብዙ ሰዎች መኖራቸው ደግሞ በህይወቶች ውስጥ ከሌሎች ሰዎች ጋር ግንኙነት ለመፍጠር ወይም ደግሞ ከህብረተሰብ ጋር ለመቀላቀል ያለሽን ፍላጎት ሊያመለክት ይችላል ማለት ነው። አላሁ አለም። ህልሙ በአጠቃላይ በህይወትሽ ውስጥ እያለፈ ያለውን ከባድ የስነ ልቦና ውጥረትና ስጋት ያሳያል። ግን ህልሙ ወደ እነዚህ ችግሮች የመቋቋምና ራስሽን የመጠበቅ ብቃት እንዳለሽም ጨምሮ እያበሰረሽ ነው ማለት ነው። አላሁ አለም። ውድና የተከበራችሁ የዚህ ድሪም ቤተሰቦች በጣም ነው የማመሰግነው እስካሁን ድረስ አብራችሁ ይለቆያችሁ። እንዲሁም ደግሞ እስካሁን ላይክ ያላረጋችሁ የረሳችሁ ካላችሁ ላይክ እንድታደረጉኝ አሳስባችኋለሁ። በሊቭም ሆነ በኮሜንት ስትጽፉልኝ እኔ የትዳር ህይወቴ እንደዚህ ነው እና በህልሜ እንደዚህ ነው ያየሁት ብላችሁ ህልማችሁን ብትጀምሩና በሚገባ ማብራሪያ ስሜታችሁን ጭምር በህልሙ ውስጥ የተሰማችሁን ጭምር ጨምራችሁ ማለት ነው የተሰማችሁን ስሜት ጨምራችሁ ማለት ነው እንድትጽፉልኝ አሳስባችኋለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። አሰላሙ አሌይኩም።